ሰጥ ያልኳትኝ ሮሚ ከየ አንቺ ታዝበሽኛል። ራሱ ስትሰድቢያት ቢያት ዝም ነው ራሱ ያልኩት ማለት ነው እና እኔ እኔ ቤታ ደግሞ ብሎ እስኪ ታምጣቸው ሰዎቹን እሷ ወንድ ከሆነ የሌላውን አሉባልታ ስም እየጠራችኋል። ታማ የነበረው ወንድ ከሆነች እኔ ሄጄ ማለት ነው ለሰዎች ማለት ነው አስታርቁኝ ያልኩ፣ በኢየሱስ ክርስቶስ ስም አስታርቁኝ ያልኩበትን አንድ ሁለተኛ ነገር ደግሞ ብሎክ አረገችኝ ያልኩበትን ለጥሩም ለክፉም ብዬ ሪከርድ አርጌ አስቀምጫዋለሁ። ሮሚ እኔ ብሎክ ሳረጋት እኔ ነኝ አረኳት ብላ አፋን መታ እንዳከፍት ብዬ እኔ ነኝ ቦለኳትኝ ለጦሻላ ሮሚ ምን አባቷ ከርሳም ምን አባቷና ነው? እኔ ጋር ተጣልታ ተጣላን ተስተዳደብን በቃ በቃ በቃ። ብሎክ መደራረግ ምን አስፈለገው? ብሎክ አደረገችኝ። እኔ ነኝ ሪከርድ አርገ የማምላክን ያስቀመጥኩት ማሳየት እችላለሁ። ነገ ተነስታ ቤታናት አምድ እዚሁ ጋር ማሳየት እችላለሁ። ቤታናት የቦለከት የቦለኳት ቦለኳት ብላፋን እንዳትከፍት እኔ ነኝ ቀድሜ ሮሚ ከአይጂ ላይም ከቲክቶክ ላይም የቦለኳትኝ ሰው። እዚህ ደግሞ እንትን ላይ ሪከርድ ካላስቀመጥሽ በዛ አይደለ ሰው የሚያምነው ሮሚ ሪከርድ አርገ ያስቀምጫዋለሁ። ገባሽ? የቦለኳት ሪከርድ አርገ ያለ ስክሪን ነው ያስቀምጥኩት። እንኳን እኔ እሷን ማለት ነው ይቅርታ ልጠይቃት። ማን እቺ ከርሳም? አሁንም ብዙ ማልናገርሽ በደንብ ባርጌ እሸቀልብሻለሁ። ዩቲዩብ ላይ አሳይሻለሁ። ዝም ስልሽ የተፈራሽ መስሎሽ ነው? አይደለም፣ አይደለም የሆኒ ማኛ አይደለም። ሌላውነት ቴ ሰብስበሽ የፈለገውን ሰው ይዘሽ ብትመጪ ብቻይን አርበደብዳቸዋለሁ ነው የምልሽ። ቃል ለምድር ለሰማይ፣ ይኸው የቲክቶክ ነዋሪ ያለ ቁጭ ብሎ ይመለከተናል፣ መሄጃ የሌለው በእውነት ሮሚ በት ገባሽ ይዝልማልኩ እኔ በጣም መወዳቸው ሰዎች ናቸው። መጥተው እንትን የሚለኝ እኔ በጣም በሰው እጠቃለሁ። ገብቶሻላለ በሰው በጣም በእናት ልጅ። ወላችሁ ወደ ኢትዮጵያ የምትከታተሉ ከዚህ በኋላ ሊያሾ ወደ ፊንገርሾ ስለተቀየረች ፊንገርሾ ወይ ሴንጋሾ በመባል የምታወቀው ሊያሾ አርቲስቶች እንዲሆኑ ስትል አርቲስቱ ወጥቶ እኔ አሜሪካን አልሄድኩም እዚሁ ነው ያለሁት፣ ሌላም ሴት አላገባሁም ስራዬን ነው ያገባሁት በማለት ሊያሾ እስከዛሬ የምትበጠረቀው ስለ አርቲስቶች ውሸት መሆኑን ተጋልጣለች። እና እንደገና ደግሞ እስከዛሬ ልጅ ሆኖ የተለያየ ነገር ሆኖ ሁላችንም ልናጠፋ እንችላለን። ነገር ግን የእሷ የሚለየው ላይፍ ላይ ህዝብ ባለበት የገዛ አሙሟዋን በጭቃ በጭቃ በገዛ እንዷ ስታራግፈው ተመልካቾቻችን ሲከታተሉ እንደነበር ከስድስት ዓመት ፊት ሰምተናል። አሁን ደግሞ እኛ የቲክቶክ ነዋሪዎች ለእኛስ አታሳየንም ወይ? ፊንገርሾ መች ነው የሚታየው? ሌሊት ነው ጠጥታ ወይስ ቀን ነው የሚለውን ሰላማዊ ሰልፍ በመምጣት ድጋሚ ለእኛ እንድታሳየን ስንል በትትና እንጠይቃለን ፊንገርሾ ልጅ ከወለዱ በኋላ ሙሟቸው ሰፍቷል፣ ቀጥኗል፣ ረዝሟል የሚለውን ለማየት ዝግጅት ላይ እንገኛለን። ይህን ደግሞ ሁላችሁ በምትከፍት ሰዓት ይህ ሁሉ ሰው ቦልካስ ለማጨርስ ፊንገርሾ በማለት እንደ ከወዲ ማኛ ወዲሆን ሴጋ እንደቀየር ነው የእሷን ስምም በመቀየር እንድትተባበሩ ስልል እንጠይቃለን እኛ የቲክቶክ ድምቀትና የቲክቶክ መንግስት ቤታያ አንድ ዝርያ እንባላለን። ሮሚ ግስ ጋይስ ሮሚ ስም ታወጣ የለ እ ከየት መጣለሽ ግን ሮሚ እንዴ፣ ፊንገር ሾ እንዴ፣ ደግሞ እየገረመችኝ እየገረመችኝ ማለት ነው። የውሸቷ ብዛት፣ እረ ሮሚዬ ዩቲብ ላይ አውርቼ ልጨርሰው እንጂ ሁሉንም አታስወርኝ እንጂ እኔ እኮ ስላለመደብኝ አሽሙርና አሉባልታ እንደሷ ቁጭ ብዬ ስላለመደብኝ። የእሷ መጨረሻ እዚያ አሜሪካን ሀገር ያላችሁ ዊንዲ ውሊየም ነው የምትባለው፣ የእሷ መጨረሻ እንደሷ ነው፣ እንደ ዊንዲ ነው የሚሆነው የዚህ ሴትዮ መጨረሻ። ቱ በሉብኝ፣ እግዚአብሔር ምስክሬ ነው የምላችሁ፣ እሷም እንደዚች ነበረች። ሲቀጥል ደግሞ ማለት ነው ሮሚ ምናልች መሰለሽ እቴቴ እሱን ማለት ነው። እሱ ከአንድ ወር በፊት ቪዲዮ ተልኮለት ነበረ። ይሄ ቪዲዮ ተልኮለት ነበር ከአንድ ወር፣ የውሸታቸው ሲደራረቡ ተመልከቻቸው እኔ ቤታ ለማጥቃት ሲፈልጉ። ቆይ ልንገርሽ፣ የውሸታቸውን ብዛት ልንገርሽ። ማለት ነው ገርሞኝ ታዝቤ፣ ይሄ ማህበረሰብ ግማሀጊም ነው ወይ የሚመስላቸው፣ ወይ አያገናዝብም ብለው ነው ወይ የሚያስቡት ነው ያልኩትኝ። ምናለች ከአንድ ወር በፊት ለዮኒ ተልኮለት ነበረ። ተልኮልኛል ብሎ እንዳውም ነግሮኝ ነበረ። እንግዲህ ታይች አለች። ከዛ መልሳ ደሞ መጣ መልሱ ደሞ መጣና ምን አለ እንዴ? ይሄ እኮ ቪዲዮ እኮ ሲፖስት አለ። እኔ ነበርኩኝ እዛው ገስት ላይ እዛው ላይ ተቀምጠን ነበር፣ እኔ ነበርኩኝ። ኖኖ እሱ ነበረ ነው እንጂ እሱ ያለችው እዛው እኮ አብሮን ለአራት እኮ ተቀምጠን ተሰብስበን ነበር አለች። መለሱና ደሞ ቀጠለችና ደግሞ ውጪ ብዬ እኮ እኔ እኮ በውስጥ ጽፌላታለሁ የዛን ቀን አለ እና የነበረን ቀን ለምን ቪዲዮ ይላክለታል? አንደኛ፣ ሁለተኛ ከአንድ ወር በፊት ከተላከለት እሱ ነው የሚያስቀምጠው። እስቲ እግዚአብሔርን ፍሩ ማለት ነው እንግዲህ። እንደ ቁጭ ብላቸው አገናዝቡትኝ። መልሰው ደግሞ ሮም ይሄን ህዝብ መጫወቻ ያደርጉታል። እሱ ውጭ ብዬ አስወጠዋትኝ ከስር እየጻፍኩላን ነበር ይላል፣ እሷ ደግሞ አብረን ለአራት ምናምን ተሰብስበን እየተጫወትን ነበር እርስ በእርስ ግን ምን ያህል እንደሚሸፋፈሩ አየሽ አደለ ሮ ውድ ኢትዮጵያን አው ይተላል ውድ ኢትዮጵያን፣ እስቲ እኔው የምትሉ እኔ ቴሌግራም ከፍትና ፊንገር ሾ የሚል ቴሌግራም ከፍቼ ቁጥራችሁን በመላክ እዛ እያስገባናችሁ ሊያ ላይፍ ላይ እንዴት ሙሟን አፈርድሜ በጣቷ እንደምታበላው የደረሰንም ቪዲዮ እናካፍላችኋለን። እናንተም በረሃ ላይ ላሉ ወንድሞቻችን በረሃ ወይንም ደግሞ በየቦርደሩ ጥበቃ ላይ ሆነው እሙሙ ለአምስት ዓመት ያላዩ ሚስቶቻቸው ጋር ተገናኙ። ወንድሞቻችን ጋር በማከፋፈል ህዝቡ በደስታ ያለውን ስሜት እንዲወጣ ስንል እናሳስባለን። እኔ በበኩሌ ለሁሉም በመላክ ማንም ወንድ የሆነ ማታ ማታ ሲደብረው ከገል ፍሬንዱ ሲጣላ ቀስ ብሎ በሸርኔ እንዲያየው እየላው ለሁላችሁም አከፋፍላለሁ። እኔ እሟቸውን ካልሰበሰቡ ተው ብለናል። ማከፋፈል ግድ ነው። በረሃ ላይ ያሉ ስንት የመረቁ ይልክ የላቸው በጣም ነው ያመሰገኑኝ። ይህ ምስጋና እንዲቀጥሉ ስል እልካለሁ፣ እልካለሁ፣ እልካለሁ። ዳውሎ ዳርጌዋለሁ እንደ ማተርባት ከስሩ ከምንጩ ብታጠፉ እኔ ደግሞ ለክፉ ጊዜ ብዬ አስቀምጫዋለሁ። መቼም አልጥለውም። ለሁሉም እልካለሁ። በረሃ ላይ ላለ በተለይ በመላክ እተባበራለሁ። እንዴት ነው በየቦታ መሟችሁን እየጣላችሁ እኛን ሰብስቡ። እናንተ ናችሁ የፖሰታችሁት። ለምንድን ነው ንርነገማ ነገማ ደቻ አለወራበእ አሽሙር ውራ እኔ ደግሞ በቀጥታ ስሟን እየጠራው ነው እየረገጥኳት የምሄደው ማለት ነው። ዝምታ ዝም ማለት ፍራቻ መስሎ ነበር ታያት ወይም ደግሞ ዝም ስላትኝ ማልናገር መስሏል። በደንብ አርገሽ ምላሴን ታውቂዋለሽ። አንቺ ጧት እና ማታ አንቺን ትንሽ ድጋፋ ያው እጂ በጣም ብዙ ሰው እንትን ስለሚላትኝ አይንክ ገብቶች አላረድ ስለሚጠላት እሷን እየተጠቀመች በእሷ ነው። ትንሽ ሰው ምንትን የሚላት ትክክል ትክክል የሚላት ማለት ነው። ገባሽ? ሌላ በተረፈ ግን እድሜ ለቤት ታትበል፣ እድሜ ለእኔ በይ። በእድሜ ዘመን ቲክቶክ ላይ አይተሽ የማታቂውን ፎቶች እየተፖሰተ ምናምን እድሜ ለቤት ታበይ ምክንያቱም እኔን የሚጠሉ ከኔ ጋር ስትጋጭ እኔን የሚጠሉ ሰዎች ናቸው። ለአንቺ ጠበቃ መስለው የመጡልሽ ማነው እንጂ ከዛ በፊት እኮ እናቃለን፣ ከርሳም ሆዳም ጅብ እያሉ እንደፈለጉ ሲለጥፉልሽ ሲፖስቱልሽ የነበሩትኝ ሲሰድቡሽ የነበር የሰው ትዳር የምታፋጭ እያሉ አንዱም ደጋፊሽ አልነበረም። እድሜ ለእኔ በይ። ይህንንም ልታመሰግኚኝ ይገባል። ቴንኪው ቤታ ነው የሚባለው። እካካም ደግሞ እንደዚህ ስላልኳ የፈለግሹን ለእኔ ብቴ ራሴን ጠንቅቄ የማቅሰው ነኝ እኔ ቤታ ማለት ነው። ሁለት አይነት ምላስ ነሽ። እንዳንቺ አይነት ያለው ደንቆሮ ሊያዳምጥሽ ይችላል። መልሳ አይጂ ላይ እኮ እናቃችሁ ነበረ አቂጣችሁን ስታወዛውዙ። ከዛ ደግሞ ቲክቶክ ላይ ደግሞ ይመጣና ደግሞ ሰውነትሽን እኔ ሰውነትሽን አላሰራሽ ስላልሽኝ አይደለም ያንቺን የሄድሽበትን ቅናትና ምቀኝነትሽን የበቀ የሴት ቅናት እንዳለብሽ ጠግ ድረስ ያሳየሽበት ነው እንጂ እኔ አንቺ ስላልች ስላላልች ስመሰጠጥ ብዙ ስም እኮ ተሰጥቶናል። ሮሚ አይደል እንዴ እዚህ ቲክቶክ ላይ ኔ ስቀመጥ ኢቭን የገዛ የገዛ አጎቴን እኮ ሹገር ዳዲዋ ነው አግብቷት የሚቀመጥ ያላችሁ እኮ ሰዎች ናቸው። ከዚህ በላይ እኮ ምንም የለም። የገዛ ስጋይን ደሜን አጥንቴን ነው እኮ ቤተሰቦቼን የሚያጫውታት ሽማግሌ ብላችሁ የለቀቃችሁ ብዙ ነገር የሄዳችሁ ናችሁ። ከዘር በላይም ደግሞ ምንም ነገር የለም። ማንነቴንም የነጠቃችሁ ናቸሁ ምንም ነገር አይሰማኝም። አንቺ ስላልኳት የተበሳጨችው ሁሉንም ነው እኮ ሰርጀሪ የምትይው ምን ይደንቃል? የራስሽ ጓደኞች መቅደስ ተናግራ የለን እኛንም እኮ ትለን ነበር። ሲሆንንም የገዛ ጓደኞችሽ አብረው የበሉሽ የጠጡሽንም እኮ እነሱ ሳታምኝ እኮ የገዛ ጓደኞች ሮሚ መዳን ያለምን እነ መቅደስ ቁጭ አርጋ መታገስ ላይ ኮ አርግዛቸዋል አይደለ ትለናለች። መታመለሽ ሄደሽ ገስት ላይ አሰርታቸዋል የገዛ ጓደኞችሽን። ሰው ጓደኛውን እኮ ያውቃል አይደል? እንደ ሮሚ ታውቂያለሽ ጓደኞችሽን። ለዛውም አብራ በልታ ጠጥታ አገር ቤት ያገኘቻቸው ናቸው። እነሱን እራሱ ተሰርታቸዋል እያለች ታማለች። ስለዚህ ለእኔ አዲስ አይደለም ገባሽ? ሮሚ ለእኔ አዲስ አይደለም። እሷ ግን ከሰው ጋር ለመገናኘት ወይም ከሰው ጋር ለመታረቅ ብላ እኔን የተናገረችበት መንገድ ነው በሰዓቱ ልናገር የቻልኩበት እንጂ እንደ ማንኛውም ሰው ምን አባሽ እንኳን አሰራው ተበጅ ብዬ መውጣት የምችል ሰው ነበርኩኝ። ግን ካለን ቀረቤታ ስለምናወራ ገብቶሻል አይደለ። በሰዓቱ ደግሞ ሰው ስለተጣላው ብቻ የምታስጠላኝ ሰው አልልሽም። የሆነ በቃ በጣም መወዳት ማከብራት ሰው ስለነበረች ነው ም ምን ሆና ነው ውስጥም መታ ትጠይቀኛለች፣ ዩትዩብ ላይ ማወራች፣ አሁንም እዚህ ቲክቶክ ላይ ከኔ ጋ ነገር ፈልጋለች በሚል ተበሳጭቼ ገብቼ ችግሯ ምንድን ነው ብዬ የተናገርኩት እንጂ አንቺ ሰርጀሪ ስራሽ ስላላልሻለም። የስንቱን ቤት የበጠበጥሽ ሰው ነሽ? የስንቱን ትዳር ያፈረሽ ቀንና ማታ የነ ማን ነው የነ ቤቢ ነው ምናምን የሚባለው ቀንና ማታ ያሌለ ስማቸውን እየሰጠች ስትናገር ያለበር በሰው የሚፋታ ትዳር መጀመሪያ ሰው ሰው የሚታ የሚገርሜ ታመመች አርቲስት የታመመች አርቲስት ትያለሽ እንዴ? ሌሎች ኢቨን ቴሌግራም ላይ እሙሟቸው የተለቀቁ ሰዎችን ማለት ነው። ጉቺ ቤት ቁጭ ብለን ተሰብስበን እንዴት ነበር ስታሳቅቂያቸው የነበረው ቴክስሽን እኳ መጣለሁ ረጉድ ረጉድ እያልሽ ረጉድ እያልሽ ላኩሊ ላኩሊ ወይ ጉድ እያልሽ አብረሽ አይደል እንዴ ስትናገሪያቸው የነበረው። በአንቺ ሲደርስ ግን ምን ችግር አለው? ሂዱና፣ ርጩበታ፣ ቆፍሩበታ መቴ ነው እንደዚህ ያደርጋል ትያለሽ። ለሌላ ሴት ግን ሲሆን ባለጌ እያልሽ፣ የእነሱን ሴቶች ግን ለማዋረድ እና ለመሳለቅ አንደኛ ምትወጩ አንቺ ነሽ። ለራሴ ሲሆን ግን የአንቺ እራሱ ተደጋፊ የሚባሉ ደንቆሮች ትምህርት ነው የሚሆንሽ የሌላን ሰው እግዚአብሔር ሮሚ ጉቺ ቤት ተቀምጠን ነው የምልሽ በመጥረቢያ እንደዚህ ያደረጉ ምናምን ሲ እስኪያሳዩን ጉድ ጉድ እያለች ኢቨን የሆነች ልጅ ኢንስታግራም ላይ ያለች ማለት ነው የእሷን ሁሉ እንትን ላኩልኝ እያለች አታቂያትም እያለች ስታማ ስትቦጭቅ የነበረች ሰውናት በመጥረቢያ ቀጠቀጡት አንዱ እሷ ነው። የነበራትን ባህሪ እኮ ነው ያሳየችው። ምንም እኮ ማለት አይደለም። አንድ ሰው አሁን ሰዎች ያልተረዱበት አበሾች ያልተረዱበት ነገር አለ። ያው ተፈጥሯችንም ነው የማሽቃበጥ ምናምን። ቁጭ ብለው ማሰብ አለባቸው። እኛ እየተናገርን ያለ ነው ይሄ አዲስ ነገር ሆኖ ብርቅ ነገር ሆኖ አይደለም። ግን ምንድነው ሌሎችን ሰዎች አታክ እያደረጉ ሌሎችን ሰዎች ጎረገሩ፣ ባለጌ ምናምን ወይ በስማ ምናምን እያሉ ራሳቸውን እንደ ጨዋ አይዩ ነው እንጂ ይሄ ነገር እንደ ትልቅ ነገር ሆኖ አይደለም። ለዛው ላይቭ ላይ ላረግ ሰማት የለም፣ አለቀ። ተቀየትኩ ሞሮኮ ሲወጣ ሲገባ ያጫወታት እሮቢ ራሱ እኮ ተናግሯል እኮ የሆኒ እኮ ተናግሯል እኮ። ሸርሙጣ ነበረች ቱርክ ሀገር ሸረሙጥ ነበር ብሎ እኮ የተናገረው እኮ እሱ እኮ ነው። ሸርሙጣ ነበረች ብሎ የተናገረው ራሱ ነው። እንግዲህ ስራዋ ነው። እንደ ሌላ ዜጋ ሰውን ጥቁር እንትን አጫወተች ትላል። ሌላ ዜጋ እኮ ነው የሚያጫወታት። እኔ ቤታ ምንብላ ተናገረእኔ ቱርክ ያሉ ልጆ ይነግረውኛል ቱርክ

ስቴጅ ላይ እንዴት እግሯን በለቀጠች ወይ ጉድጉድጉድ እያልሽኮ ስትሳደቢ ነበር ለራሴ ሲሆን ግን ምን ችግር አለው ጠጥተናል ቂጣችንን ደፍነን የጠጣ ነው ጎርጉሩበት ደግሞ ለቃላቷ እንኳን አትመርጥም ገባሽ ሮሚ ሰውን ባለጌ ካፋ የሚወጣ ቤት ታውቃል ትላል እራሷ እኮ ትናንትና ይዋል ጎርጉሩበት ቁፍር አርጉበት ስትፈልጉ ቆፍረዋለሁ እያለች ነው